በዛሬ ቪዲዮ ወደ ዱባይ ለመምጣት በስራም ሆነ በጉብኝት መምጣት ለምትፈልጉ ምን ምን ማሟላት እንዳለባችሁ በዝርዝር የምነግራችሁ ይሆናል። እኔን ለማታውቁኝ ዳግም እባላለሁ። ከፓስፖርቱ ጋር፣ ከዲቪ ጋር እና ከስኮላርሺፕ ጋር የተያያዘ ቪዲዮ ነው የምሰራው። አዳዲስ ቪዲዮ እንዲረሳችሁ ሰብስክራይብ አድርጉ። በተለይም ደግሞ የእናንተ አንድ ሰብስክራይብ ለኔ ስለሚጠቅመኝ እናንተ ደግሞ ምንም የሚጎዳችሁ ነገር ስለሌለ ሰብስክራይብ በማድረግ አበረታቱኝ። ቪዲዮን ከመጀመሪያችሁ በፊት ቪዲዮውን ስለሚጠቅማችሁ ላይክ አድርጉት። እሺ ወደ ቪዲዮ ልግባ። ሺ ክብራን የቻና ቤተሰቦች ወደ ዱባይ ሀገር ለመሄድ በመጀመሪያ የሚያስፈልጓችሁ ነገር ቪዛና ፓስፖርት ይሆናል ማለት ነው። ፓስፖርታችሁ ቢያንስ ለስድስት ወር የእድሰት ጊዜ ገደብ ሊኖረው ይገባል ማለት ነው። ይህም በጣም አስፈላጊ ነገር ነው፣ ምክንያቱም አለበለዚያ ወደ ዱባይ መግባት አትችሉም ማለት ነው። ስለዚህ የግዴታ ፓስፖርታችሁ ለእድሳት የስድስት ወር ጊዜ ገደብ ያስፈልገዋል ማለት ነው። እሺ ክብራን የቻና ቤተሰቦች ለቱሪዝም ቪዛ ማመልከቻ ከማስመር ላይ በቀላሉ ማግኘት ትችላላችሁ ማለት ነው። የዱባይ ኤምባሲ ድረገጽ ላይ ያሉትን መመሪያዎች በጥንቃቄ በማንበብ አስፈላጊ የሆኑት የሚያስፈልጋቸውን ሰነዶች በትክክል ማቅረብ አለባችሁ። የጉዞ እቅድና ሌሎች አስፈላጊ ነገሮችን ሰነዶች ያስፈልጓችኋል። የቪዛ ማመልከቻችሁን በተቻለ መጠን በፍጥነት ማቅረብ አለባችሁ ምክንያቱም ለማጽደቅ ጊዜ ስለሚፈልግ ማለት ነው። እሺ ክብራን ቤተሰቦች ወደ ዱባይ ለመምጣት በሁለተኛ ደረጃ የሚያስፈልጋቸው ትኬትና የመኖሪያ ቤት ነው። የአውሮፕላን ትኬት አስቀድማችሁ ማስያዝ በጣም አስፈላጊ ነው። በርካታ የመስመር ላይ ትኬቶች ሽያጮች ድረ ገጾች አሉ። ዋጋቸውን ማነጻጸርና በእናንተ በጀት የሚስማማውን ትኬት መምረጥ አለባችሁ። በተመሳሳይ መልኩ ሆቴል ወይም ሌላ መኖሪያ ቤት አስቀድማችሁ መያዝ ያስፈልጋችኋል። የሆቴል ግምገማዎችን በማንበብ ለእናንተ የሚስማማውን መምረጥ አለባችሁ ማለት ነው። ቦታውን እና በጀቱን ግምት ውስጥ በማስገባት አለባችሁ። በሶስተኛ ደረጃ ወደ ዱባይ ለመሄድ የሚያስፈልጋችሁ የሚሆነው ገንዘብ እና ምንዛሬ ይሆናል ማለት ነው። የዱባይ ዋና ምንዛሬ የአረብ ኤምሬት ድርሃም ነው። ከመሄዳችሁ በፊት አንዳንድ ድርሃምን መለወጥ ያስፈልጋችኋል ማለት ነው። ነገር ግን ብዙ መለወጥ አያስፈልጋችሁ፣ በብዙ ቦታ ክሬዲት ካርዶች ተቀባይነት ስላላቸው። ነገር ግን በቂ ገንዘብ መያዝ አስፈላጊ ነው ምክንያቱም ሁሉም ቦታ ካርድ ላይ ይቀበሉ ይችላሉ። በተጨማሪም አንዳንድ ቦታዎች ክፍያ በካርድ ሲከፍሉ ተጨማሪ ክፍያ ሊጠይቁ ይችላሉ። እሺ ክብረን የቻለ ቤተሰቦች በዱባይ ውስጥ በእንግሊዝኛ መግባባት ቀላል ነው። ሆኖም ግን አንዳንድ አረበኛ ቀናቶችን ማጥናት ጥሩ ነው። በተጨማሪ ከአካባቢ ሰዎች ጋር በአክብሮት መነጋገር እና ማዳመጥ አስፈላጊ ነው። በዱባይ ውስጥ ታክሲ መጠቀም ቀላልና አርካሽ ነው። እንዲሁም የሜትር አገልግሎት አለ ማለት ነው። እሺ ክብረን የቻለ ቤተሰቦች እነዚህ ነጥቦች በማክበር ወደ ዱባይ መሄድ ትችላላችሁ ማለት ነው። ሌላ ማንኛውም ጥያቄ ካላችሁ ኮሜንት ላይ ጠይቁ። በቀጣይ ቪዲዮ የምሰራላችሁ ይሆናል ማለት ነው። እስካሁን ቻናሉ ሰብስክራይብ አላደረጋችሁ፣ ቻናሉ ሰብስክራይብ በማድረግ ቤተሰብ የሆኑ። በቀጣይ ቪዲዮ እስከምንገናኝ ባይ